ሰዎችን ለተማሪዎች መማር ማስተማር ምቹ የማድረግ ስራዎች ስራ ተሰርተዋል። እኛ ዞን ደግሞ በልዩ ሁኔታ ከዛ በፊትም የትምህርት ቤት ደረጃ ማሻሻያ ንቅናቄ ከዛ ጠቅላይ ሚኒስትሩ ላውንች ከማድረጋቸውን በፊት ጀምረን እንደ ክልልም እንደ ሀገርም ተሞክሮ የሆኑ ስራዎችን ሰርተናል። በሀገር ደረጃ ላውንጅ ሲደረግ በፒኤምኦ መድረክ የእኛ ዞን ተሞክሮ ነው የቀረበው። የእኛ ዞን የስልጤ ተወላጅ የሆኑ ባለሀብቶች በየአካባቢው ያደረጉት አስተዋጽኦ እውቅና ተሰጥቷቸዋል። ጠቅላይ ሚኒስትሩ በነበረ መድረክ ይሄ እኛ ዞን ላይ የተሻለ ስራ ከበፊትም ጀምሮ እየተሰራ መሆኑን ነው የሚያሳየው። ከዛ በኋላም የንቅናቄው ላይ በክልሉም ፊት ከሚሰሩ ዞኖች አንዱ ነው ወይም የመጀመሪያው ነው ብንል ትክክለኛ ነው የሚሆነው። ያው ይሄ ወረዳዎች የሰሩ ስራዎች ድምር ዞን የሚባለው ምናልባት እኛ በሌሎች ነገሮች ነው ንትን የምናደርገው። ስለዚህ እነዚህ ስራዎች ሲሰሩ የምን ያህል ትምህርት ቤቶች ደረጃቸውን አሻሻሉ፣ ምን ያህሎቹ አሁኑን ደረጃ በታች ናቸው፣ በትክክለኛ መረጃ ተመዝኖ ለፓብሊኩም ለመንግስትም ሪፖርት መደረግ አለበት። ምክንያቱም እነዚህ ትምህርት ቤቶች ተመዝኖ ያሉበትን ደረጃ ታውቆ ያጎደላቸውን ስታንዳርድ ነው ለማሟላት የሚሰራው። አንዳንድ ቦታ ላይ ጉድለት ባልሆኑ ነገሮችም ስራዎች ሊኖሩ ስለሚችሉ በብዛት እሱ ያን ያህል የተገመገመ ባይሆንም የትኛው ነገር ነው የትኛው ትምህርት ቤት አንዱ ትምህርት ቤት የሂደት ችግር ሊኖር ይችላል። አንዱ ትምህርት ቤት የግባት ችግር ሊኖር ይችላል ትምህርት ቤት ደግሞ የውጤት ችግር ሊኖር ይችላል። ስለዚህ የመንግስት እንዲሰራ በተለይ የትምህርት ጥራት ኢንስፔክሽን ባለሙያዎች ይሄን መዝናችሁ የትኛው ትምህርት ምንድን ነው የሚጎለው የሚለውን መታወቅ አለበት። ካልሆነ ዝም ብሎ በደመ ነፍስ የሚሰራ ንቅናቄዎች ብክነት ነው በራሱ ብክነት ሊያስከትል ስለግችል ይሄን በደንብ ማወቅ ማመላከት፣ ንቅናቄ ነጥቦችን ለሚመለከተው ክፍል ማሳወቅ አሁን ውጤትን ከመቶ ይሄን አላገኘ ብቻ ሳይሆን የትኛው ዘርፍ ላይ ነው የወደቀው ወይም ደግሞ ወደ ማሳየት ያስፈልጋል። ለዚህ አሁን ደግሞ የሆነ ማሻሻ የተደረገው አለ ድሮ ከነበረው አሁን አውቶሜሽን የሶፍትዌር የሚጠቀሙ ይመስለኛል። ሌላኛው የትምህርት ቤት ማሻሻል ሲፕ ባለሙያዎች ናቸው። ሲፕ ባለሙያዎች አሁን ከበፊቱ የሚለየው አዲስ የተዘጋጀ የትምህርት ቤት ማሻሻል ማዕቀፍ አለ። በሱ ማዕቀፍ ሲፕ ያቅዳል፣ ኢንስፔክሽን ደግሞ ይመዝናል። ስለዚህ በታቀደው ነገር ነው የሚመዝነው። የሚታቀደው ደግሞ በጉድለት ነው አይደል? ሲታገጥም ዝም ብሎ በደመነፍስ ድሮ ግለግምገም አይደረግና በቃ የሆነ ፎርማት ተሞላ ይባልና፣ አንዳንድ ጊዜ የነበረው ፎርማት ራሱ ዝም ብሎ እየተገረበ የሚችልበት አለ። አሁን እስቲ እዚህ ያላችሁ አካላት በጣም ብቃት ያለው መሬት ላይ ያለውን ሐቅ የሚያሳይ የትምህርት ቤቶችን ደረጃ ያዳሰሰ የቱ ቦታ ላይ ጥሩ ነገር አለ፣ የቱ ቦታ ላይ የተሻለ ነገር ዝቅተኛ ነው የሚለውን የሚያሳይ እቅድ አቅዱና፣ እሱ ለስራ የተሰራ አድርጎ ከዛ በኋላ የምንሰራቸውን ንቅናቄዎች የጎደለውን ስለሚያሟላ ትምህርት ቤቶች ደረጃቸውን አሻሽላል። አንዳንድ ጊዜ ያልጎደሉ ጉዳዮች ላይ ቢዚ ይኮንና ሲመዘን ያው ይሆናል። ምክንያቱም መጀመሪያም እሱ ቦታ ላይ ችግር የለው እሱ ትምህርት ቤት። ስለዚህ እነዚ ትክክለኛ የሚያመላክት እቅድ ሚዘና አሁን ሁለት ነገር ነው። እቅድና ሚዘና አንድ ላይ ነው የሚተናባችሁ ስለምትሄዱ ነው። አሁን ስፍ የተጠራችሁ ኢንስፔክሽን አንድ ላይ የተጠራችሁ አንድ ላይ የተጠራችሁ ዓላማም ይሄን ነው የሚመስለኝ። ስልጠናው ላይ በዝርዝር ታገኙበት አላችሁ። በርካታ ወጣ ያሉ ነገሮች እንዳሉ በትላንትና ከነገብሬ ገብትመናል። እሱ አካባቢ ያለውን ነገር አሁን እኔ በደንብ መደራ ሚላችሁ ብዙ ጊዜ እቅዶቻችን መሬት የነካ አይሆንም። ብዙ ጊዜ መረጃ አሰባሰብ ችግር ይኖራል። አሁን ትምህርት ቤቱ ምን አለው ምን የለው የት ነው ያለ ነው። እኛ በዚህ አመት ወደ አምስት ኮሚቴ መሰለኝ እቅድ ግራ ቢገባን፣ በተለይ ትምህርት ቤት ማሻሻሎች በደንብ ስሙ። የምትልኩት እቅድ የምትልኩት ሪፖርት በደንብ ዩ እኛ የራቢ ገባን ከትስማ ነው የወሰደው። ትምህርት ቤት ከትስማ መረጃ አውጥተን ስንት ወረዳ ስንት ዴስክ አለው ስንት ዴስክ ይጎለዋል፣ የሆነ ወረዳ ስንት ክፍል አለው ስንት ተማሪ አለው ስንት ክፍል ይጎለዋል፣ ሁልባረግ ስንት ክፍል አሟልቷል። ክፍል ያሟላ ትምህርት ቤት ላይ ክፍል ወንበር ከሆነ ጥሩ ወንበር ነው ንቅናቄ የምናደርገው እንጂ ክፍል ክፍል ሙሉ እያለ ትምህርት ቤቶች ችግሩ ወንበር እያሆነ እኛ ክፍል ላይ ንቅናቄ ማድረግ የለበትም። ወንበር እያለ ደግሞ ክፍል ችግሮት ክፍል ላይ ንቅናቄ መደረግ የለበትም። ይሄ የእናንተ ችግር ነው። ብዙ ጊዜ ያልሆነ ቦታ የተሳሰተ መረጃ የተሳሰተ ውሳኔ ያስወስናሉ የሚባለው ነው የተሳሰተ መረጃ በኋላ ስናቅን እናንተ ከላካችሁት ጉራማይሌ ነው ነው። እኛ አምስት ዋና ዋና ስራ ሂደት ኮሚቴ ያለው ክረምት ናሴ አካባቢ ኮሚቴ አዋቅረን እናንተ ያላካችሁትን እቅድ ስንገመግም ማርጅ ተደርጎ ሲገመግም እቅዱ ጥሩ ስሜት አልሰጥም። እኛ ዞን የሚገልጽ አይነት አለው ነው በጣም ብዙ ነገሮች እንዳለ ያለው ነገሮች እንደሌላ ያሳያል። ስለዚህ ምን ሊደረግ ከሶፍትዌር ይውረድ ተባለ። የእያንዳንዱ ወረዳ ያለው መረጃ ምን አለው ምን የለውም ስንት አስፈልጋል፣ እንትኑ ተለቅሞ ማለት ነው። ለእያንዳንዱ ወራት ተለቅሞ ነው የታቀደው። ተለቅሞ ሲታቀድ የተለያየ ነው። ይሄ የኛ የባለሙያዎች ችግር ነው። ባለሙያዎች ትልቅ ኃላፊነት አለ። ባለሙያዎች እናንተ በሚሰጡት ነው አመራር የሚወስነው። እናንተ በሚሰጡት መረጃ ነው የሚወስነው። ንቅና ግን የሚፈጠረው ማህበረሰብ እናስተባብረው እንጂ ዝም ብሎ ከመሬት ተነስቶ የሚደረግ ነገር የለም። አላግባብ አሁን አንዳንድ ቦታ ላይ የሆነን ለመናገር ያው ሁል ጊዜ ነው ማለት አይደለም። የማለፍ ሚጣንያችን ምናምን ችግር ሊሆን ይችላል። አንዳንድ ቦታ ላይ ክፍሎች ባዶ ናቸው፣ ተማሪ የላቸው ንቅናቄ የተገነቡ ግን ወንበር የለውም። እዛ ባዶ ወንበር የሌላቸው ክፍሎች እናያለን። አንድ ክፍል ሰማንያ ተማሪ ይማራል፣ እንደገና ፈረቃም ነው። ግን ደግሞ የዛ ወረዳ መረጃ ያንን አያሳይ ለኛ እኛ ስንል በፈረቃም ይማራል እስከ ሰማንያ ተማሪም ይማራል። ወረቀት ላይ ደግሞ ከወረዳው ከመዋቂር ያመጣ መረጃ ደግሞ ያንን አያሳይ። ስለዚህ መዋቂሩ ብቻ አይደለም የወረዳ አስተባባሪ ኮሚቴ እና ሌሎች ንቅናቄ የሚፈጥሩ አካላትም እኛ ጋር ያለውን የወረቀት መረጃ ነው የሚያውቁት ማለት ነው። መሬት ላይ ያለው ትምህርት ቤት ደግሞ ሌላ የሚሆንበት ሂደት ስላለ ነው። አሁን የምን ፈልጌ ነው የምትልኩት መረጃ መሬት ላይ ያሉ ትምህርት ቤቶቻችንን የሚገልጽ መረጃ ላኩ። ለሚመለከትም ስጡ። ኢቪን የሚረዱ አካላት ቢመጡ መረጃ ነው። አሁን ዘመኑ የቴክኖሎጂ ነው። ቴክኖሎጂ መጠቀም ካልቻልክ አውት ኦፍ ዶሜን ነው። የሚችለው በቴክኖሎጂ ከሚጠቀም ሰው ጋር ኮምፒት ማድረግ አልችልም። ሪፖርትህን፣ በቴክኖሎጂ ስራዎችን፣ በቴክኖሎጂ መረጃ መቀባበልን፣ በቴክኖሎጂ ኢቪን። አሁን ሰው በጣም ምርጥ ምርጥ ሶፍትዌሮች አለ። የተሳሳተ መረጃ ሲላክ ይረር ብሎ ቢመልስ እንደዚ ቴክኖሎጂዎች ደጋግመ ስትጠቀም ፐርፌክት የሚትሆን ነው። አላቅ የሚባል ቴክኖሎጂ የለም። በተለይ ሲፕ ላይ ያላቸው ሰዎች እኔ ብዙ ትውር መዋቅሮች ላይ ችግሮች ይፈጠራሉ። መረጃዎች ይለያያል። ትምህርት ለትውልድ ንቅናቄ ሀላፊ የሚሰጠውና እናንተ ቤት መረጃ አንዳን ይጋጭብናል። ትክክለኛ መሬት ላይ ያለውን መረጃ ለሚመለከተው አሳውቁ። ከዛ የእናንተ ስራ ማሳወቁ ባለሞች ስለሆነ ናቸው። አመራር ደግሞ ንቅናቄ ይፍጠር፣ ሀብት አፈላልግ መንግስት ትሬሪንግ በጀት ይመድብ፣ ያንን ትምህርት ተቋም ለማዳን ይሄ የእነሱ ስራ ነው። የእናንተ ስራ ተቋሞቻችን ያሉበትን ቁመና ቁልጭ አርጎ ማሳየት ነው። ከዛ በኋላ የአሁኑን ይሰራል። ትክክለኛ መረጃ ካልሰጣችሁ ደግሞ ቅድም እንዳነው፣ ባልሆነ ቦታ ላይ ሰው እናደክማለን ማለት ባለሆነ ቦታ ላይ ሀብት እናፈሳለን፣ ባልሆነ ቦታ ላይ ሰው እናደክማለን፣ ባልሆነ ቦታ በጣም ብዙ ምክንያቶች ነው የሚኖሩ። በዚህ መንገድ በዚህ ማይንድ ራሳችሁን አዘጋጁ። ቀጣይ ስትሄዱ በተለይ የትምህርት ቤት ማሻሻል እቅድ በትክክለኛ እቅድ ይታቀዳል። ይሄን እቅድ ለማቀድ እዚህ አሁን የመጣቸው ሰዎች ርሰምራንን ወረዳ ማዕከል ስልጠና ትሰጣላቸው። ስልጠና ለመስጠት ደግሞ እዚህ ያለውን ስልጠና በጥንቃቄና በብቃት ፐርፎርም ማድረግ አስፈልጋል። ስለዚህ ስልጠናውን በጣም በጥንቃቄ ትከታተሉ ከታተሉ እንፈልጋለን የሚል መልእክት ስላለኝ ነው። ያው መልካም ስልጠና ውሎ እንዲሆንላችሁ እመኛለሁ። አመሰግናለሁ።